ዶክተሩን ገልጣችሁታል ተፋጣችኋል ግን እያነበባችሁት አይደል ገጹ ትቆጥሩ ሳላችሁ ግን እያጠናችሁት አይደል እና አይ አይገባኝም እንዴ እያጠናሁ አይደል እያነበብኩ አይደል እንዴት ነው ወደምን ጥያቄ ነው የምትገቡ ኦቨር ኦቨርቲንኪንግ ማለት ነው ስለዚህ ረጅም ሰዓት ብዙ ሰዓት ስታነቡ። ስትምሰለስሉ ቆይታችኋል፣ እንጂ ዩር ናውት ሪዲንግ ዩር ናውት አንደርስታንድ እየተረዳነው እየገባን አይደለም። ይሄ ኦቨርቲንኪንግ የሚባለው ነገር ነው። ያጋጥማል። ከምን ይመጣል? ከመፍራት ይህ ቀጣዩን ፈተና ከመስጋት በፈተናው ከመጨለቅ የሚመጣ ክፍተት ነው ችግር። ስለዚህ አለመረበሽ፣ መረጋጋት ባለችን ጊዜ ማየት የሚገባልን ያክል ብቻ ተረጋግተን በጥሞና እንዴት ማሳለፍ እንችላል የሚለውን ጥያቄ ጥቂት ነጥቦችን እናስቀምጣል። አንደኛ፣ አንጎላችን በባህሪው ሁለት ነገሮችን መሸከም ስለማይችል በአንድ ጊዜ እስኪ ሁለት ሀሳቦችን በአንድ ጊዜ አስቡ። አምስት ሰከንድ አስር ሰከንድ ሰጥቻቸዋል። እስኪ ሁለት ነገሮችን አስቡ በአንድ ጊዜ በአንድ ጊዜ። ያ ማለት ቡርሀንና ሃይላንድ ላስብ ብላችሁ ሃይላንድ ውሃን ምናምን አይደለም። እኩል አስቧቸው፣ ስ በአንድ ጊዜ በአንድ ቅጽበት ሁለት ነገሮችን እኩል አስቡ። የሆነ የሂሳብ ፈንክሽን መስራትንና ሌላ ፈንክሽንን መስራት ሁለት ወይንም ጂኦግራፊንና ታሪክን እኩል እስኪ አእምሯችሁ፣ ይቻላል? ይቻላል፣ አይቻልም። ሰው አንደኛ፣ ሁለት ነገሮችን እኩል ማሰብ አይችልም። ሁለተኛ፣ አለማሰብ እስኪ ለአስር ሰከንድ እስኪ ማሰብ አቁም። እስኪ አታስብ። ዶንት ቲንክ። እስኪ ማሰብ አቁም። እስኪ አስር ሰከንድ። ዩ ሀቭ ቴን ሰከንድ። አስር ሰከንድ ማሰብ አቁም። እስኪ ማሰብ ያልቻለ ሰው ከእናንተ ባ ማሰብ አለመቻል አንችል ይዚ ሰው አለማሰብ አይችልም። ሰው አለማሰብ አይችልም ማለት ብንፈልግም ባንፈልግም አንጎላችን እስካለ ድረስ እና እንዲሁም ነቅተን እስካለን ድረስ እናስባለን። ከዛ ምንድነው የምናስበው ነው ዋናው ነጥብ። ምን አሰባችሁ? አታስቡ ስል ምን ነበር፣ እያሰባቸው ነበር? ስላለማሰብ ቢያንስ ቢያንስ ስላለማሰብ ታስባለህ። አላስብ አለማሰብ ላለማሰብ እንዴት ይቻላል እ አንጎል ምን ጊዜ ሁልጊዜ ስራ ላይ ስራ ላይ ከሆነ ታዲያ ለምን አሪፎች አሉንም? ለምን ስማርቶች አሉንም? ነው ነጥብ። አሁን አለማሰብ አንችልም የሚለውን ያዝን፣ ከዚያ አንጎል ሁለት ነው የሚለውን ያዝን። ኮንሽስ፣ ሰብ ኮንሽስ። ማሰብ መመራመር የሚችለው አንዱ ክፍል፣ ስሜት ጋር የተገናኘው ሌላኛው ክፍል ፈተና ወቅት ላይ የሚያጋጥመን ነገር ምንድን ነው ካልን ሁለቱም አንጎሎች እኩል ለመስራት ይሞክራል። ግን ተቃራኒ ነው ባህሪያቸው እና ሁለቱም ተቃራኒ ነው ባህሪያቸው፣ ጠባያቸው አንደኛው ፓርት ከሌላኛው ፓርት ጋር አንዱ ሌላውን የአንጎላችንን ክፍል ኮንትሮል ማድረግ ካልቻለ ኢፌክቲቭ አለ እንኳን በትምህርት ትምህርቱን እንኳን ብንቶ አሁን ብና- ባናልፍ ብዙ ኦፕሽንና አክሰሶች ኮ አሉ። ህይወት የመጨረሻ ማቶ ግን ማለት በጣም የተሻለ ነገር ነው። ይሄም ሆኖ ያለንን አቅም ያክል እንኳን እንዳንሆው ሁለቱ የአንጎል ክፍሎቻችን ተቃራኒ ስለሆኑ እኩል ይመጣሉ ፈተና ወቅት ላይ እኩል። ስለዚህ አንዱን ኮንትሮል ማድረግ አለበት አንዱ። በቀላል ምሳሌ እዚህ ክፍሎች ውስጥ ኮምፎርት አልተሰማችሁም ስለዚህ መቁነጥነጥ መረማበሽ ና ለመረጋጋት መተንፈስ ምናምን በብዛት እያየሁ ይሲ መተኛት ለማንቀላፋት መሞከር እነዚህ ለምን ይሄ ያለመድነው ነገር ኮምፎርት ይነሳላል። ምንም ጥያቄ የለው። በጉልበት ደግሞ ይመጭ አትምትም አንጎላችሁ ሰብ ኮንሽስ ያለመድ ነው። አሁን ይህን በየቀኑ ክላስሩም ለምሳሌ እንደዚህ ሊሆን የምትማሉት ክላስሩም ውስጥ ክላስሩም ውስጥ ለምዳችሁታል። ሪላቲቭሊ የተሻለ ትቆያላችሁ። ሰባም ተማሪ ሀምሳም ተማሪ ብትሆኑ እዚህ ጋ እንግዳ ነው እጅብ እጭቅ ስንል የሚፈጠርብን ስንል ሰብ ኮንሽየስ ስንል ይ እዚሁ ጋር ሆነን ካለን ኮምፎርት መመቸት አለመመቸት ጋራ የሚገናኝ ነገር፣ ክላስሩም ውስጥ ቢሆንስ አመታት ኤክስፒሪየንስ አድርጋችሁታል። ስለዚህ ማኔጀብል ይሆናል። ትንሽ መሆኑ ብቻ አይደለም። ለአንደኛ ፈተና ልትሰሩ ገብታችሁ ስትገልጡት ከምትሰሩት የማትሰሩት አንድ ጥያቄ ላይ ረጅም ሰዓት የምትቆዩት፣ ከዛ ረጅም ሰዓት በቆያችሁ ቁጥር ሰዓቱ ደግሞ ያለቀ ሲመስላችሁ የምትወናበዱት ነገር የምትምታቱት ነገር ኮመን ችግር። ከዛ ገልጣችሁ ማንበብም አትችሉም፣ ማጥናትም አትችሉም። ጭንቅ ፍርቅ ምናምን አለው። ስለዚህ አንጎላችን ሁለት ነገር በአንድ ጊዜ ስለማይሰራ ወይ ፍርሃቱን በደንብ ያስተናግዳል ፍርሃቱን በደንብ ያስተናግዳል ወይንም ደግሞ ማሰቡን ያስተናግዳል ነው የሚሆን። ስለዚህ ምረጡ። መምረቱ ወይ ፍርሃቱን አስተናግዱ ወይ ፈተናውን ለመመለስ ምርጫችሁ። አሁን የእናንተ አንጎል ሀያ ሚሊዮን መጽሐፍ መያዝ ይችላል፣ ስቶር ማድረግ ይችላል። ከዚህ ጨረቃ ስምንት ጊዜ መድረስ ይችላል። ከዚህ ጨረቃ ሶስት መቶ ሺህ ኪሎ ሜትር ነው። በየቀኑ በሰራችሁበት ቁጥር፣ ባነበባችሁበት ቁጥር የማይደክመው ብቸኛው ፍጡር አንጎል ነው በተጠቀማችሁበት ቁጥር በጣም ሲምፕሊ መረዳት የሚችለው አንጎል ነው። ግን ካልተጠቀምንበት ምን ያደረገናል? ስለሚዝግ በተለይ ኮንሽንስ የሚባለው ፓርት ሰብኮንሽንስ ብቻ እንሆናለን። ከዛ አንጻር የመጀመሪያው ነገር መምረጥ መፍራት መርበትበት መጨነቅን ወይንስ ያወቁትን ያክል ማወቅ አሁን ፈተና ሰዓት ስለደረሰ፣ ብትጨናነቁት የበለጠ የሚያስጨንቅ የበለጠ ምናምን አይነት ስሜት ውስጥ እንገባለን። ግን የፈለገ ብንጨናነቅ አዲስ ነገር አንፈጥርም። ግን ምን እናደርጋለን? ያወቅናትን እንኳን ያክል ተረጋግተን ማወቅ እንዳንችል እንሆናለን። ስለዚህ ሰው ሲባል ያወቀውን ያክል ነው። ያወቀውን ያክል ግን መመለስ እንዲችል ሰብኮንሽስ የሚለውን አንጎሉን መቆጣጠር አለበት። እንዴት መቆጣጠር ይችላል? አንጎል በአንድ ጊዜ አንድ ነገር ብቻ ስለሆነ መስራት የሚችለው፣ ከተርበተበትን አንመልስም፣ ከተርበተበትን ያወቅነውን ይጠፋል፣ ከተርበተበትን አናልፍበት ነው ከተርበተበትን ህይወት ውስጥ ምንም ለውጥ አላመጣም ለምን የሚያስበው አንጎል የሚመራምረው አንጎል የሚያሰላው አንጎል ሰዎች በተርበተበቱ ጊዜ መስማት አይችልም በጣም ቀላል ምሳሌ አንድ ልክ ይሄን እያወራሁ እዛ አካባቢ ላይ የሚያወራና ልክ ባወራውት ነገር ሰውዬ ምን እያወራችን ነው ምናምን የሚል አለ። ይሄ ማለት ምንድን ነው? እነዚህ ሪያሊቲዎች፣ ሳይንሳዊ እውነታዎች ለመቀበል ዝግጁነት የለም። ያ ዝግጁነት የሌለው ዝግጁ ስላልሆነ አይደለም፣ ፍርሃት ስላለው እየተረበሸ ስለሆነ ነው። ይሄ ነው ሰው ማለት። ይሄ ነው ህይወታችን ውስጥ በጣም እየረበሸ በጣም እየሳቀ ነው እየተመረጠቀ ነው በእያንዳንዱ ውስጥ ጓደኞቹን እየረበሻቸው። ይሄ ማለት ነው ኮንሽንስ፣ ሰብኮንሽንስ ልክ እዚህ ጋር የሚወራው አብዛኞቻቸው በደንብ እየሰማቸው ግን ለምን በጣም እያየውት ነበረ? ይሄ ልጅ በጣም ትልቅ ጉጉት ፍላጎት ያለው ግን ለመስማት አልፈለገም። ለምን እዚህ ጋር እውነት እያወራ ነው እያወራ የሚጠቅም ነገር እያወራ ነው። አብዛኞቻችሁ በጣም በጣም ነው ደስ የምትሉ እዚህ ባልተመቼ ቦታ ላይ ማለት ፍግ ብላችሁ ሊመቻ አይችልም። ያደክማል፣ ያስቀላፋል ምናምን። ግን ፎከስ ሆናችሁ እየሰማችሁ በጣም በጣም በጣም ሶሉሽን መልስ ነው የፈለጋችሁት ጎበዞች፣ እጅግ በጣም ነው ይማደቃል አጨብጭቡ። ለራሳችሁ በጣም ከዚያ ኤልጅ አድናቂው ነው። ለምን ለሌሎቻችሁ ምሳሌ እንዳገኝ ያደረገ ይ ኮንሽስ ሰብኮንሽስ እያልኩ አልነበር። ከዚያ እኩል የሰው ልጅ እኩል ማሰብ አይችልም በአንድ ጊዜ ሁለት ነገሮችን ስል ነበር። ምሳሌ እየፈለኩ ነበር፣ ምሳሌ ሆነ። ስለዚህ የሚረብሸው የሚያስቸግረው ለምንድን ነው? ማመን አልፈለገም፣ መስማት አልፈለገም። ግን መስማት አብዛኞቹ ደግሞ መስማት የምትፈልጉት ሰዎች ይሺ ራሱን ለመደበቅ ሰዎች ራሱን ለመደበቅ አንድ ስራ ይሰራል። ምን ካላጠና ካላነበበ እንዳነበበ አክት ለማድረግ የሚሞክር ይሄ በቃ ራሳችን የምንሸውድበት ርቦ ምግብ ትበላለ ሲባል አራበለቻለ ብሎ ትወና የሚሰራ ሰው አለ። እንዴት ነው ችግር አለ የታክሲ አለ ሲባል እንዴ ድስተ እንዴ ነቲንግ የለውም እንዳለው አክት ለማለት ነው። እነዚህ ናቸው ሰብኮንሽንስ የሚባሉት ነገሮች ማለት የሆነ ድንገት ሲመጣ ከዛ ጸራሁን ፈተና ልንወስድ ነው ዊ ኤግዛምድ የህይወት የጉዞ አካል መጨነቅ የሚባለውን ነገር አቮይድ። ፈተናውን የምትመልሱት ባነበባችሁት መጠን ከሚለው በላይ መጨነቃችሁ በቀነሳችሁት መጠን። ምክንያቱም መጨነቅ ሰብኮንሽየስ ኮንሽየስ እንዳትሆኑ ነው የሚያደርገው፣ በቃ እንዳትረጋጉ፣ በጣም ፔሸንትሊ ፎከስድ እንዳትሆኑ፣ ጊዜያችሁን በትክክል እንዳትጠቀሙ ያደርጋል። ስለዚህ የሚያስፈልገው ምንድን ነው ያላችሁን ጊዜ መጠቀም መቻል አንደኛ። ሁለተኛ እስካሁን ድረስ ያነበባችሁት ይበልጣል፣ በዚች ሁለት ሳምንት ከምታነቡበት። ስለዚህ በዚች ሁለት ሳምንት ምንድን ነው ማድረግ ያለባችሁ በዋናነት ሰባ ፐርሰንት መዝናናት። ይ አያችሁት፣ ያለምር ነው ስለሆነ እኔም ማትሪክ ተፈትኛለሁ፣ ጓደኞችም ተፈትነዋል። እስከ መጨረሻዋ ሰዓት ድረስ አንተኛ ወደ ፈተና ምይድን የያዝናትን አጤሬራ እየሸመደድን ነው የሚለው አይደለ? ስለዚህ ለፈተና ድብታ ንጋለጣል። አረሳው መቼ አላነበብኩም እኮ ያው ምናምን ምናምን ልንል እንችላለን። ያወቅናትን መጠን ብቻ ነን ትክክለኛ ሶሉሽን ይምጥጣል። ከዚች በኋላ ባለችው ሁለት ሳምንት በፍጹም መረባበሽና ኦቨር መሯሯጥ አያስፈልግም። ምርጥ ሶሉሽን ግን አይ ያሳስበኛል። ኮልቱ ቀለል ላርጋችሁ ማለት አንድ ሁለት ጥያቄ፣ ሶስት ጥያቄ ከሰራችሁ በቂ ረፍት ማድረግ በቂ ነው። እና ሰላም እንዲሰማችሁ መሆኑ አእምሯችሁ ሰላም እንዲሰማችሁ መሆኑ፣ ምንም ከጠዋት እስከማታ ዶንት ወሪ ኔቨር ወሪ። ለምን መጨነቅ፣ መርበትበት፣ መፍራት? እዚ አስር አስር ጊዜ መተንፈስ ማሻሸት፣ ነዚያ ነገሮች የመጨናነቅ ነገሮች ናቸው። ተማሪ ይበላል፣ እውቀትን ንባብን የምትችሉትን ነገር ያጠፋል። አባውዘ መምረጥ ነው በደንብ ለመመለስ እስካሁን ድረስ ያወቃችሁት እውቀት መረጋጋትን በደንብ ሲስ ካደረጋችሁ አለመጨነቅ። በቃ የማውቀውን ያክል ነኝ። ከወደኩም ልውደቅ። ካለፍ ዛት ስኖት ሚ ዶንት ወሪ አባውት ሪዛልት ስለ ውጤት እንዳታስቡ። ውጤት ኔቨርቲንግ ውጤት ከፈተና በኋላ ያለ ጉዳይ። ከእናንተም እንደሚጠበቀው ፈተና መስራት ብቻ እንዴት? የምታውቁትን ያክል ብቻ የምታውቁት። ስለዚህ ታዩታላችሁ፣ ተረጋግታችሁ ታነቡታላችሁ። ግን መጨነቅ ካለ ትንሽዬ ጊቭን ትንሽዬ ነገር ታስታችኋለች። ከዛ አንዱ ጥያቄ የከበዳችሁ ሲመስላችሁ በጣም በጣም ስለምትፈሩ ብዙ ጊዜ ታጠፉበትና በጣም ብዙ ጥያቄ መስራት የምትችሉበትን ትልቅ የጊዜ አቅም ታጣላችሁ። እነዚህ ሁሉ በምን ይመጣሉ? በመረባበሽ ይ በመረባበሽ ቅድም ላልኳችሁ ኮንሽስ ሰብኮንሽስ ጉዳይ ተጨባጭ ላሳያችሁ። ትንሽ ደቂቃ በፊት ይሄ ልጅ የረበሸ ሄደው ያልኩባትን ሞመንት ታስታወሳችሁ። ከዛች ሞመንት ጀምሮ ረብሻላ? አየሁ። ከዛች ክስበት ጀምሮ አልረበሻችሁም። ለምን? አዮ ጸጥታ። ይሄ ነው ኮንሺየስ። ኮንሺየስ ማለት የረበሸ ሰው ኑሮ አይደለም። በተ በልዩነት ይሄ ያለው ግን ረብሻዎቹ መንፈሶች እነዚያው ናቸው። እንዲህ ፊታችሁ ላይ የማየው መረባበሽ ግን ያ ስለዚህ በአንድ ተማሪ ተጠቅሎ ሼር ሲደረግ ሁላችሁም ውስጥ ያለን መንፈስ ነው። ኮንትሮል ያደረጋችሁ ሰዎች የምንኖረው እንደዚህ ኮንሽስ ሰብ ኮንሽስ ተፈታኞች ነን። አዎ የሚረብሸን ምንድን ነው? ሰብ ኮንሽስ ያለን ተፈጥሮ ይሄ ሰብ ኮንሸንስ የምንለው ምክንያት የለው። ጭንቅ ጭንቅ ይለናል፣ ያርበተብተናል፣ ያስፈራናል። በቃ እንጃ እኔም አላውቀውም ያረገኝ ግን ዝም ብሎ ነው የሚረብሸኝ። ብቻ አላውቅም ደብተሩንም ስገልጠው አይዋለሁ ግን እኮ ቁጭ ይሄን ያደርጉ ግን ምንም አልገባኝም። ተፋጠናለን በቃ ይዞብን ማለት ነው። ልክ ይሄ እናንተ አሳውዳ ትላልላል የተለያየ ስሜት ሲሰማችሁ የሚሰማችሁ ማለት ነው። አሁ መናፈቅ ናፍቆት ምክንያት የለው፣ ግን የሆነ ናፍቆት ሁሉ ውስጥ ከገባችሁ ማሰባት ትችሉ። በጣም ናፍቆት ውስጥ ሆናችሁ ማንበብ አቅቷችሁ ትምህርት ቤት ክላስ ውስጥ ሆናችሁ በቃ ሌላ ቦታ ይረብሻል። ስለዚህ ይህኛው ማስወገድ አለብን። አንደኛ ሁለተኛ የምታውቁትን ያክል ብቻ ስለሆነ ከዚህ ሁለት ሳምንት ውስጥ በአብዛኛው በመዝናናት ራሳቸውን ሪላክስ በማድረግ እሺ፣ ዝም ብሎ ቀለል ባሉ ነገሮች በአብዛኛው የተወሰኑ ጥያቄዎች ላይ የተወሰኑ ነጥቦች ላይ ማሳል ግን የሚያረጋጋቸው ነገሮች ላይ ማተኮር አጠቃላይ ከመምህሮቻችሁ ጋራም ዲስከስ ስታደረጉ በአብዛኛው ሳይኮሎጂካል የሆነው የመረጋጋት ነገር መውሰድ በጣም በጣም ነው የሚጠቅማችሁ። ምክንያቱም ዓመቱን ሙሉ ያላነበባችሁት ንባብ በሁለት ሳምንት በአንድ ሳምንት ውስጥ አታመጠት። ሁለተኛ ፈተናው እየደረሰባችሁ ሲመጣ ያደረጋችሁትን ነገር አስታውሱ። ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ሲቪክስ አንድ ላይ ያስቀምጣችሁ ለማንበብ የሞከራችሁበት ጊዜ የለም። ቤታችሁ ላይ ቆይ ችን 15 ደቂቃ ማንበብ ከዛ ደግሞ ችን 15 ደቂቃ እንደዚህ፣ ከዛ ፈተና በደረሰ ቁጥር እየከመራችሁ አጠገባችሁ ላይ ይሄን ትገልጣላችሁ። ግን ስድስቱንም ትምህርት እያሰባችሁ ስለሆነ እኩል ሰዓት ፈታነ። ይሄ ነው ፋክቱ፣ አሁን ያለንበት እስቴት ማለት ስለዚህ፣ ያነበብን እንዲመስለን ለአእምሯችሁ የሆነ ምግር ለማቀበል ይህኛው ሰብ ኮንሽንሱ ፓርት አታላዊ ፓርት ነው። ማኔጅ እያደረገ መረጃ እየሰጠው ነው። ስለዚህ ከዚህ ጋ አንድ ገጽ ትገልጹና ስዕል ስዕሉን አይታችሁ በቃ አሁን ችን አነበሩ ደግሞ ቀጥሎ ደግሞ እንደገና ሰባት የትምህርት አይነት በአንድ ሰዓት ውስጥ ትገላልጡና በቃ አጥርቻለሁ ብላችሁ ለራሳችሁ ከዛተኛነቱ ተኛነቱ ነገ የሚደገማል ለውጥ አናመጣበት ፋክቱን ማመን እስካሁን ያነበብነው ብቻ ከዚያ በሁለቱ ሳምንት ትንሽ መረጋጋትን መጨመር ሪላክስ ማለት ነው መተንፈስ በቃ ሰላም መፍጠር አለመጨነቅ አይ አትጨነቅ ስለተባልኩ አልጨነቅም አይደለም። እናንተ ተማሪዎች ናችሁ ሳይንስ ታውቃላችሁ በደንብ በቃ አንጎላችን እንዲህ ነው የሚያስበው አንጎላችን እንዲህ ነው የሚያኖረው። እውነት እሱ ነው በቃ ይህ እናረጋለን። ሶስተኛ ፕራክቲስ ኮንፊደንስ፣ ኮንፊደንስ፣ ኮንፊደንስ፣ ኮንፊደንስ። በራስ መተማመን። በራስ መተማመን ማለት ከጓደኛ ጋር መወዳደር አይደለም በብፁም ከራስ ጋር ከትናንትናዬ ዛሬ ምን አዲስ ነገር አለኝ? ምን ጨምር? ምን አዲስ ነገር ለራስህ ከበጣም ሰነፍ ተማሪነት ወደሆነ መልካምነት። ሰነፍ ግን የሚባል ነገር የለም። ቶታል። ለምሳሌ እንዳስተዋወቃችሁ አርባ ሦስት የታተመ መጽሐፍ አለኝ። በጣም ደስተኛ ነው። በጣም ብዙ ፊልም አለኝ፣ ድርሰት፣ ዝግጅት ወዘተረ በጣም ብዙ ስራ ተሳክቶልኛል። በጣም ደስተኛ አልሐምዱሊላህ። ግን ኢንጂነሪንግ እጨርሻለሁ ግን ደራሲ ነው። ይህ ኢንጂነሪንግ ውስጥ ስገባ ልክ በእናንተ እድሜ ፈተና ለመስቀል ሰቃይ ለመባል አንደኛ ለመውጣት የሄድኩበት ጫካ የለም ለማንበብ ብቻ ጫካ እየፈለኩኝ እያነበብ ነው ማሳለፍ የሆነ ጫካ ጫካው ጫካ ጫካ ጫካ ጫካ ጠዋት ለመፈተን እስከ ጠዋት አስራ አንድ ሰዓት ድረስ ልባብ አለ። ከዚ የሆነ ነገር ባት ዩኒቨርሲቲ ስገባስ ዋቲቱፒተ ምንድን ነው ማድረግ ያለብን? ህይወቴ ምንድን ነው መሆን ያለው? ስለዚህ ላብራቶሪም ስንገባ ተመርቄ ስወጣ ነው ቢያንስ ብሰራው ህይወቴን ይቀይርልኛል የምለውን ሻምፖ የሆነች ሳሙና ምናምን እሷ ሷል ለመቀመም እንጂ ላብራቶሪ መምሩ ያዘ የነበረውን አምፒሲሊን ወይ ምናምን መቀመም አለ። ተመርቄ ወጥቼ አምፒሲሊን እንደማልፈጥር አስባለሁ ካለን ሀገር አንፃር። ሻምፖ ለመስራት ግን ቤቴ ልሰራው ይችላል፣ ጎርቶ አይጎለም። ስለዚህ ከህይወቴ ጋር የሚያያዙ በዚህ ምክንያት ውጤቴ ሲወርድ ዋን ፋይፍ ያመጣሁበት ጊዜ ነበር። ዋን ፋይፍ እኮ ያሳልፍ ያስባራል፣ ተደምሮ ቱ ምናምን ይሆንላቸው። ኤፍ ቀለበ ሆኖ ነበረ ምንም። ግን ሰነፍ ስለሆንኩኝ ግን አይደለም ኤፍ ማለት ያው ያውፍፍ፣ እነቴ ግን፣ ወደ እናንተ ደግሞ ስናመጣው የዋርለኪ የታለፈ ኤክስፒሪየንስ ስለሆነ ይኸኛው ታዲያ ምንድን ነበር ምናለ፣ ዘጠነኛ ክፍል ላይ ያለው አውቄውን ነበረ አ። ስለዚህ በአራት ዓመት ወይም በአምስት ዓመት ሰላሳ ምናምን መጽሐፍ መጽሐፍ ይቻሉ ለምን በዓመት የሆነ አምስት መጽሐፍ በአራት መጽሐፍ መጽሐፍ እንደማለት ለምን አሁን የምነግራችሁን ነገር ዘግይቼ ስረዳ ስማር ሳውቀው እሱን መለማመድ ጀምሩ። እሱን ስለማመድ በዓመት አምስት መጽሐፍ የጻፈ ሰው ይሄ በጣም ለኔ ደስ ይለኛል፣ በተለይ አልፎ ሳይ ግን አሁን ትችላለህ ወይ ብላችሁ ብጠይቅ ዛሬ ባለው አእምሮ ሆኜ እኔ እንጃ። ነበረ ግን አንደርስታንድ ዘ ብሬን፣ አንጎልን መረዳት። እንደዚህ ሰው እስካሁን ያነበባችሁትን ያክል ናችሁ። እሷ ላይ ኮንፊደንት መሆናችሁ በቃ ኮንፊደንት፣ በራስ መተማመን፣ ራስን ማመን፣ ለራሳችሁ ብቻ መሆን። በዓለም ላይ ብቻችሁን ናችሁ የራሳችሁ ጭንቅላት፣ የራሳችሁ ሚዛን፣ የራሳችሁ መንገድ፣ የራሳችሁ እውነት እሱ ላይ መተማመን በጣም በጣም ጠቃሚ። ጓደኛ ደግሞ እርስ በርስ ደግሞ ያላችሁ ሌላ ምቀኝነት ደግሞ ላንሳላችሁ። የተማሪ ባህሪ ነው ሁላችንም ላይ ያለ። አነበብኩት እኮ ብሎ ጠዋት ሽመጣችሁ ይበጥሰዋል። አንዶቹ ባዮሎጂ አየርም እስከ ገጽ ሰማንያ ጨርሱ ዛሬ ብሎ የሚተረተራል አጠገባቸው የሚፈጥረው ቴንሽን አስቡ። በቃ ዛሬ ና ምርድ ያለው በቃ ጨርሻለሁ ኦልሞስት፣ አሁን በ በቀጥታችን ደግሞ ካለ ዛሬ ነው። ይች እናንተ ምንም ባላነበባችሁበት ሰዓት ይህም ይረብሻል። ያችሁ በዓለም ላይ ብቻችሁን ናችሁ። በመጀመሪያ ከራሳችሁ ጋር ብቻ ነው ወደ ዓለም ይመች፣ አሪፍ ጥሩ አደረክ ብላችሁ ገንጠል ማለት ነው ቶሎ። እንደዚህ አይነት ወሬ ስለሚረብሽ ይሄን አድርጉ ኮንፊደንስ ዚ አዘርቲንግ ዩኒቨርሲቲም ስታልፉ፣ አሁን ፈተናውን አልፋችሁታል ኦልሬዲ። በጣም ብዙዎቻችሁ ታልፉታላችሁ፣ ቢኮዝ ይህን የሚያስጨንቅ ቴስት አዛይቲ ካስወገዳችሁ ማለታችሁ አይቀርም። ለምንድን ነው ብዙ ተማሪዎች የወደቁት? በእነዚህ ጥቂት ዓመታት በልዩነት የፈተና ቦታዎች ሲቀየሩ፣ አፈታተኑ ሲቀየር ፕሳይኮሎጂካሊ መረባበሻ በእርግጠኝነት ይሄ ነው። አብዛኛውን ፓርት የወሰዱ ዩኒቨርሲቲ ላይ ውስጥ ስትፈተኑ ለሲስተሙ ሲቀየር ኦንላይን ሲሆን ምን ሲሆን አዲስ ነገር አዲስ ነገርን አዳፕት ለማድረግ መርበት በታል እሱ ናቸው። አብዛኛውን ውጤታችሁንም ፈተናችሁንም የሚገልባችሁ ነገር ስለሆነ አቮይድ ዛት ዶንት ወሪ። ከፈለገ ጃሃንምም ይሁን ሲኦል እንጦርቶስ ሲከፈለገ ጋዛ መሀልን ይሁን ፈተና ጆንቱ ለምን? ጭንቅላታችሁ አብሯችሁ አይደለም ወይ ያለው? ጭንቅላታ አብሯችሁ ሆናል። የምትፈተኑትን ነገር እዚህም ቢሆን እዛም ቢሆን ከየታምታችሁ የምትመልሱ ከጭንቅላታችሁ፣ አይደለም ከአንጎላችሁ እኮ። ስለዚህ ይሄን ማመን በጣም በጣም በጣም አስፈላጊ። አራት ፖይንቶች አስቀምጫለሁ። እጅግ በጣም ነው የማመሰግናችሁ። ግን ይሄኛውን ሞመንት ይሄን ቅጽበት ይሄንን ዲስከሽን ዲስከሽን አለም ሞኖሎግ ዋይዝ አስሩት ብትፈሩ ብትርበተበቱ የምትፈጥሩት ነገር የለም። የምትፈጥሩት ውጤታችሁ ላይ መቀነስ ብቻ ነው፣ መረጋጋታችሁ ላይ መቀነስ ብቻ ነው። ብትረጋጉ ግን የምታቋትን ነገር በጥሞና ያግዛችኋል። ብትፈሩ የምትርበተበቱ ይቀንሳል ውጤታችሁ። መረጋጋት ከቻላችሁ ቢያንስ ሁለት ጥያቄ በቀን እንኳን እየሰራችሁ የምትቆዩ ሶስት ጥያቄ፣ አስር ጥያቄ፣ አምስት ጥያቄ አዘኝነው ዘደይ ውጤታማ ትሆናላችሁ ብያምናለሁ። እጅግ ነው እጅግ አከብራችኋለሁ። ረጅም ሰዓት ፍጋርጌ ስላወራው ግን ፋክት ሌትስ ዩዝ ኢት ቴንክዩ